እንደዚህ ማማር በናት ቀለበከታ ስራይ ጋር የሰርግ ቀን ይወሰድ መች ንቀብት ሱን እንግዲህ አንተ ነው የምትወስነው። የሰርግ ቀን ሳይሆን እኮ አራ ጨብጭቡ፣ አረ እልል በሉ። ያን ጊዜማ ይሄ ተቆረጠ ይሄ ቆራጣ ምላሴ ያኔ ይረዝማል። ለእነሱ ሰርግ ቱ ቀጣጥዬም ቢሆን በደንብ በስነስርዓት እልልህ እንድል ነው ማደርገው ሊጣባት ይችላለሁ የምር ትንፋሽም ቢሆን ድወጥሬ ምናምን ተለማምጄ ተለማምጄም ቢሆን እልል እላለሁ፣ እልል እላለሁ። መቼስ እዛ ባልገኝም በሰርጋቸው ቀን። ኧረ አጨብጭቡ! ኧረ አጨብጭቡ! ሽምግልና ሰርግ፣ ሰርግ፣ ሰርግ፣ የሰርግ ቀን ይወሰን እኮ ነው ያሉት ውዶቼ፣ የሰርግ ቀን እንዴ! እንደዚህ ማመር ቀለበት መልበስ እንደዚህ ያሳምራል እንዴ ውዶቼ? እኛ ምን እየሰራን ነው ማን እየጠበቅን ነው? ዛሬ እንግዲህ የምር ድምቅምቅ ብለው አሸብርቀው ነው የመጡት። ገና ሳይጋቡ እነዚህ ልጆች እንዴት ነው ውበቱ? ቅማምዬ ውበቱን ደፍቶብሽ የለ እኔ ደግሞ ብሩኬ በጣም እኔ የሌለ በቃ ቅማምዬን የሌለ እንክብካቤው አልጨመረባቸውም ውዶቼ ሳትዋሹ ማለት ነው። አልጨመረባችሁም። እኔ ጨምሮብኛል፣ የሆነ ተለይቶብኛል ተለይቶብኛል። ይሄም አጅሬ ፍቅር ነው ትላላችሁ። እስኪሁን ሰላም ሳልላችሁ፣ እኔ ኮስ ቀልብ የለኝም። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ። በተለመደው ሰዓት በሰዓታችን መተናል ውዶቼ። እንግዲህ አሳብ አስተያየታችሁን እናንተ በኮመንት አስቀምጡ፣ ላይክ ሼር አድርጉ ቤቱን ሰብስክራይብ አድርጉ እንግዲህ ፍላጎታችን እቅዳችን ምኞታችን እየተሳካልን ነው ውዶች እየተሳካልን ነው ቀጣይ ዓመት እኮ የማሙሽዬ አባት ምንድን ነው የሚጣይናት ልትባል እኮ ነው ቀማምዬ አስባችሁታል እንዴ ጭራሽ የስርግ ቀን ይወሰን እኮ ነው ያሉት ዛሬ በቅድሚያ ግን ትናንትና ለምን እንደጠፉ በምን ምክንያት እንደጠፉ ቅማምዬ፣ ሰላም ጤና ይስጥልኝ ቤተሰቦች ብላ ከቅርታ ጋር የጠፋችበትን ምክንያት አብራርታለናል። ቀደም ብላ ማለት ነው። ያው ከዚህ በፊት የቡሩኬ ልደት ድል ባለ ሁኔታ ተከብሮ ነበረ። በሰዓቱ ግን ስጦታ አልሰጠችውም ነበረ። እሷ መስጠት የፈለገችውን ስጦታ አላገኘችውም ነበረ። ስታፈላልግ ስታፈላልግ እ እልህ ይዟት ይሄንን ሳላገኝ ይሄንን ሳልሰጠው አልመጣም ወደ እናንተ ብላ ትናንትና በዛ ምክንያት ነው ብሩኬንም ሳታገኘው ውላ ዛሬ ላይ አብረው የመጡት ማለት ነው። ወርቅ የወርቅ ሰዓት ገዝታ ነው የመጣችው። ዛሬ እሱ ወርቅ ስለሰጠኝ አይደለም ይሄንን ያዘጋጅሁትኝ፣ ካሰብኩበት ቆይቻለሁ ብላለች። የኔ ውድ ማብራራት እኮ አይጠበቅብሽም እና ያንን የወርቅ ሰዓት ስትፈልግ ሀይምዬ ለዛ ነው ከብሩኬ ጋራም ሳይገናኙ ስለቀሩ በሰዓቱ ይህንን የወርቅ ሰዓት ይዛ መታ ብሩኬን ሰፕራይዝ ማድረግ ስለነበረባት ለዛ ነው የቀረ ነው ስትል ነግራለች። እንግዲህ ሸበለዋን ጠራችው፣ ወደ ቤት መጣ፣ ቀፋት፣ ሳማት። እንዴት ነው እንደዚ ማማር ምናምን ነገር። ከዛም የሰርግ ቀናቸውን መቼ መሆን እንዳለበት አወሩበት። እንግዲህ እናንተ ደስ ባላችሁ ሰዓት አድርጉት አድርጉት እኛ ከእናንተ ጋር ማሽቃበጥ ደስታችሁን መካፈል ነው የእኛ ድርሻ አደለ? እንደ ቤተሰብ እንግዲህ በዚህ ቀን ነው እንደዚህ አድርጉ ምናም ብለን ጨክነን ልንወስን አንችልም። አሁ እንዲሁ እንዴት ነው የሚያምሩት? አሁንም እኮ ስማም ውበቱን ደፍቶባቸዋል። በእኛ ደግሞ በእነሱ ፍቅር እየተንፏቀቅን ያለ ነው በእነሱ ፍቅር አንድ ቀን ሲጠፉ ደግሞ ምትማም እፍ ውርር የሆነ ነገር ውርር ያደረገኝ ነው የሚመስለኝ። እኔማ ማለት ነው እፍ ሲደብር። ያው አቶ ብሩኬ እንግዲህ ቤቱን ሲያሟላ ነው ጋሽዬ ልጅህን መስጠት ያለብህ ብላለች ቀዳማ አያት፣ ቅማሟ ማለት ነው። ቤቱን ያሟላና ከዛ ጋሽዬ እኮ አንቺን ለብሩኬ ከሰጡ ቆዩ እኮ፣ ወይኔ እናት ቆዩ እኮ። እነሱ ምንም ነገር አላዩ፣ ልንጹህ ልቡን ነው ያዩት። እና ቅማምዬ ቤቱን ያሟላ ምናምን ነገር ዋናው ፍቅር ነው ትላለች። ዋናው መጀመሪያ መግባባታቸው ነው። ያው የተሟላ ቤት ውስጥ ነው አሁንም ያላችሁት። አይ ቅማምዬ አረተው፣ ሀገራችሁ ውጭማ መሄድ የለባችሁም። እዛው ኢትዮጵያ ላይ እንደዛ አምራችሁ ደምቃችሁ ነው መኖር ያለባችሁ። የሰው ሀገር የሰው ነው፣ እንዲ እንትን ነው። ያ ብሩኬ ነው ውጭ ያሰበው፣ ቅማምዬ እንኳን ቅርቅር እያላት ነው። ለማንኛውም ግን የትም ሆኑ የትም፣ የሚፈልገው የናንተ ሰላምና አንድነት ነው። የናንተ እናንተ አንድ ሆናችሁ ለምን ማርስ ላይ አትኖሩ? ምን የምናገባኝ እንዴ? ወይ እኔ የምፈልገው የናንተን አንድነት ነው። ከቻላችሁ ማርስ ላይም ኖሩ፣ አዎ፣ ግን በፍቅር ሀይምዬ፣ ግን ይህ ማስደንገጡ ለምን አስፈለገ? ያው ስጦታውን ስላዘጋጀችው ግን ደነገጠ ማለት እንግዲህ መኪናውን እየሽከረከረ ባለበት ሰዓት በመሀል አመመኝ አለችው፣ ውሃ ውሃ አለችው፣ ሮጠ። ሀይምዬ፣ ግን እንደዚች አይነቷ ፕራንክ ብትቀር ጥሩ ነው። ምክንያቱም አሁን እሱ ሲሮጥ መኪና ይጋጫል ምናምን፣ መንገድ ላይ እንደዚህ አይነቱ ማስደንገጥ ጥሩ አይደለም። ስጦተው ይደርሳል እኮ የእኔ እናት ስትመለሱም እኮ ልትሰጪው ትችያለሽ። ግን ምን መሰለሽ የሚያጋጥም ነገር አይታወቅም። ድንገት በድንጋጤ መሮጥ ተመንገድ ላይ የሚያጋጥም ነገር አይታወቅም። ስለዚህ ይችን ነገር ያዝ ብናደርጋት ጥሩ ነው። ቆጠብ ብናደርጋ ማለት ነው ሀይምዬ። እና እኔ ደግሞ አሟታል ብዬ በጣም ነበር የደነገጥኩትኝ። አሞኝ እኮ አይደለም ስጦተውን ስለረሳሁት ነው ምናምን ነገር ስትል ይሄ መሆን የለበትም። ይችን ሀሳብ እስቲ ጣልል አድርግ በማለት ነው አደለ? ቤተሰብ መቼም አልተሳሳኩኝማ። ስንሮጥ የሚያጋጥምን ነገር አናቅም። እንቅልፋት አለ። እንደገና ደግሞ መኪና ተሽከርካሪም ሊኖር ይችላል ምናምን ሰክሮን በመንገድ ለሚወላገድ ሰው ሊኖር ይችላል እና ከመኪና ላይ ወርዶ መኪና ቁሞ እንግዲህ እየሮጠ ሄደ ቤት ውሃ ሊያመጣ ማለት ነው እንግዲህ እግዚአብሔር ይሁንህ ነው የምለው። ቤት ከተመለሱ በኋላ ደግሞ እኔ ምን ብሰጥህ ደስ ይልሃል፣ አሁን ምን ቢኖርህ ደስ ይልሃል ትለዋለህ። ቅማምዬ፣ ኧረ እኔ ምንም አልፈልግም ፍቅር ነው አላለም? እንደ ብሩኬ ብሩኬ ሌላ አለም ላይ ነው ትላላችሁ። ዋ ደስ ይላል፣ ደስ ይላል፣ ደስ ይላል እግዚአብሔር ይመስገን ትላላችሁ። ልክ እኮ ነው፣ ከምር ከምንም በላይ እና ከማንንም በላይ ፍቅር ፍቅር ይበልጣል። የምር ፍቅር ካለ ደግሞ ሁሉን ነገር በፍቅር ማድረግ ትችላላችሁ። በብሩኬና በሃይሚ መሃል ፍቅር ካለ ሁሉንም ነገር ማድረግ ይችላሉ። በአንድ ላይ እየተሳሰቡ ማለት ነው። ብሩኬ ጋ የጎደለውን ሃይሚ ሃይሚ ጋ የጎደለውን ብሩኬ ከበር እያደረጉ እጅ ለእጅ ተያይዘው የሆነ ደረጃ የሆነ ከፍታ ላይ መድረስ ይችላሉ። አይ ቅማምዬ፣ ግን እኮ ማለት ነው አሌለ ይሄን ስጦታ ለመስጠት ብዙ ጊዜ ስለደከመችበት ሳሰጠው ታሰጠው ከቤት ስለወጡ በቃ የሆነ የእሱን ፊት፣ የእሱን ፈገግታ፣ የእሱን ደስታ ማየት ስለፈለገች እኮ ያንን ያደረገችው እና ትለያለሽ የምር ያው ብሩኬም እኮ የእሷን ደስታ ለማየት እሷ መታ እንዲት ሰርፕራይዝ ማድረግ እንዳለበት እንደገና ደግሞ ምግብ ሳይቀር አዘጋጅቶ ደፋ ቀና ብሎ ምናምን ብዙ ነገር ነው ተፍ ተፍ ተፍ ብሎ እንደዛ በቃ በእንባ ያራጨ እንባን ያራጨ ሰርፕራይዝ ያደረጋት ቅማሚዬን ማለት ነው። ዋው ግን ታምራላችሁ። በዙ ቀጥሉበት። ፍቅራችሁን መድኃኒዓለም ያብዛላችሁ። እንዴት እንደምታምሩ መተሳሰብ አለ እናንተ መሀል፣ እናንተ መሀል ገና ብዙ ነገር ይታየናል። ልጆች ሲመጡ አስባችሁታል? ውዶቼ ልጆች ሲመጡ ሀይሚን መሳይ ቡሩኬን መሳይ ሲፈጠር በእነሱ መሃል ያለው ድምቀት ተውኝ ተውኝ። እንግዲህ እድሜ ሰጥቶን ካላረጅን እናያለን። ትላላችሁ ያው ብናረጅን በዳበሳም ቢሆን እናያቸዋለን በአጉሊ መነጥርም ቢሆን ለብሰን እናያቸዋለን። አያቸዋለሁ ማለት ነው። እንዴ፣ ምንሆናችን ነው? ለማንኛውም ግን ሀይሚዬ እግዚአብሔር ይጨምረልሽ በቃ። የአንቺ የሱን ደስታ እሱ ያንቺን ደስታ እንደዚህ ሼር ስትደራረጉ በዛ መሃል ምን ይኖራል? ፍቅር፣ ፍቅር መኖሩ ጎልቶ ይታያል። ምቀኛችሁን፣ እንደገና ደግሞ በእናንተ አንድ መሆን የማይወዱ ሰዎችን መድኃኔዓለም ከስራችሁ ያጥፋላችሁ። እውነት፣ ሁሌም በፍቅር ኑሩ። ሁሌም ማለት ነው ቅማምዬ ሳይከፋሽ ኖር የለ ሁልጊዜም እንደዚህ ፈገግ ብለሽ የኔ ትንሽ። ይሄት እኔ አላቅም። የምሬ ነው ምላችሁ፣ ደስቴ መቆጣጠር አቅቶኛል። ከሚባለው በላይ ማለት ነው። እግዚአብሔር እና ምላችሁ ከሚባለው በላይ ማለት ፈጣሪ ምን ይሳነዋል? ይህንን ደስታ እንድናይ እድል ሰጥቶን ዛሬ፣ ከዛ ሁሉ ጭቅጭቅ፣ ከዛ ሁሉ ጠብ፣ ያ ሁሉ ምናምን ነገር አብቅቶ ዛሬ እንደዚህ በፍቅር ደግሞ ጎን ለጎን ተቀምጠው ሲተሳሰቡ የፍቅር ጽዋቸውን ከፍ አድርገው ስላላችሁ እየተጎነጩ ነው። ሄ ሄ ለማንኛውም ቤተሰብ የእነሱን አንድነት የምትወዱ የእነሱ ደስታ እንደዚህ የሚያስደስታችሁ መጥፋታቸው የሚያሳስባችሁ በአጠቃላይ እንኳን ደስ አላችሁ። አንዳንድ ደግሞ